ጤና ስትልን እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ እቆያለሁ። በቅድሚያም በከተማው የሚነሱ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ማህበረሰቡ ለሰላም መስፈን የድርሻው መወጣት እንዳለበት የደቡብ ወሎ ዞን አስተዳደር አሳሰበ። በደቡብ ወሎ ዞን ከመካነ ሰላም ከተማ ነዋሪዎች ጋር በልማትና ወቅታዊ ጉዳዮች ዙሪያ ውይይት ተካሂዷል። ከድር አሊ ተጨማሪ አለው። የመካነ ሰላም ከተማ ነዋሪዎች በወቅታዊ የሰላም ሁኔታ ላይ ከደቡብ ዞን እና ከሀገር መከላከያ ሰራዊት አመራሮች ጋር ተወያይተዋል። በውይይቱም የከተማ ነዋሪዎች ለሰላም መስፈን ይበጃል ያሉትን ሀሳብ ሰጥተዋል። መንግስት ራሻጎባያሰላም መፍትሄ ያችነው መፍትሄ እንደመዋወጀ እኛው ይሻል ትምህርት ጥንዲያ

ነዋሪዎቹ ሰላሙን ከማስከበር ጎን ለጎን መንግስት ሊፈታልን ይገባል ያሏቸውንም የልማት ጥያቄዎች አንስተዋል። መንገዳችንም ጥራቱን በጠበቀ መልኩ እንዲሰራልን፣ ከኛ በከፋ የጸጥታ ችግር ባለባቸው አካባቢዎች ትምህርት እየተሰጠነ የእኛ ለምንድነው የተቋረጠው? ለምንድነው ሰው የሚያውቀው? ስለዚህ መድሃኒቱን እንደጋራ ፈልገን ዞን አስተዳደር ለምን ያስፈልጋል? እኛ ዘንድ በሮና ዘንድ የወጡትን በምን መልኩ በድህነት ከወጡ ምህነታቸውን ማቋቋሚያ ቤት የሌላቸውን ቤት እንድንሰራ እና፣ ስለዚህ ተመካክረን እርቅ ምንፈጥር ወባ ሰው ሲታመሙብን እንጨት ሰርተን እያዘፋዘፍ ነው የምንመጣው። ከዚህ ማዶ አመራራቸውም ዝም ብለና ውስጥ ለውስጥ መንገድ እንኳን ትንሽ ቢሰራልን እና እንደው ተሸክም ከእንጨት ሸክም አረፍብን፣ በኤሌክትሪክ ሸክም አረፍ ብል የምንሰራ ሰዎች አሁን ከማትረፋችን ይልቅ ለኤሌክትሪክ የምንከፍለው ነው የሚበልጠው። የከፈልኩበት አገልግሎት መስጠት ሲጀምር እኔ የምጠቀመው በላይ ነው። አሁን የመብራት ክፍያ እየተከፈለ ያለ የንጹህ መጠጥ ውሃ ችግር፣ የኑሮ ውድነት መባባስ፣ የትምህርት መቋረጥ መፍትሄ ሊሰጠው ይገባል፣ የተዘጋው የመቅደላ አምባ ዩኒቨርሲቲም ካምፓስ እንዲከፈት ሲሉ ጠይቀዋል። የመካነ ሰላም ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ መላኩ አያሌው ከተማ አስተዳደሩ የልማት ጥያቄዎችን ለመመለስ ባለው አቅም ይሰራል ነው ያሉት። በየአደረጃጀታችን በየሰፈር አደረጃጀታችን ለሰላማችን የማይጠቅም ሀሳብ ያላቸውን ቅዱ ወጣት እንደተናገረም በሀሳብ የበላይነት ወደ ሰላም እንዲመጡ ማድረግ ይጠይቀናል። ሌሎች ያነሳችኋቸው የሰብስቴሽን ጥያቄ፣ የመንገድ ጥያቄ፣ የመሰረተ ልማት ጥያቄዎች በዚህ አንጻራዊ ሰላም ውስጥ ነው የሰራ ናቸው። በቂ ናቸው አንልም። በቀጣይ ህብረተሰባችን እያነቃመል በእኛ የሚመለሰውን በእኛ ይህን ጥያቄ ቀጣይ የምንገፋበት ይሆናል። ልማት አንድ ቀን አሆን። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የህዝቡ ሰላም የሚረጋገጠው በራሱ በማህበረሰቡ ንቁ ተሳትፎ መሆኑን አንስተው ጸረ ሰላም የሆኑ አካላትን ህዝቡ ሊያወግዝ ይገባል ብለዋል። የችግር መፍቻ የቅሬታ መፍቻ መንገዳችን መሆን ያለበት ውይይትና ንግግር ብቻ ነው። ቅር ያለው ሁሉ ክላሽ እያነሳ፣ ቅር ያለው ሁሉ ከዘራ እያነሳ ቅር ያለ ሁሉ ሌላ ነገር እያነሳ አገር ህዝብ መጎሳቆል የለበትም፣ ይሄም ማብቃት አለበት እንደ አይነት ነገር የሚል አቋም የህዝብ አቋም እየሆነ መሄድ አለበት። ይሄ ካልሆነ ችግር ነው። የሰላም ዋነኛ አቅም መንግስት ብቻ አይደለም፣ ህዝቡ ማገዝ አለበት። ዋነኛ የሰላም ማቃጥማችን ማህበረሰቡ መሆን አለበት፣ ህዝቡ መሆን አለበት። የኢፌድሪ መከላከያ ሰራዊት ስምንት መቶ አንደኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጊ የአካባቢው ሰላምና ልማት እንዲመለስ ለሰላም ሁላችንም በጋራ እንስራ ሲሉ አሳስበዋል። ሽፍታ ሳይበላ አይንቀሳቀስም፣ መረጃ ሳያገኝ ከቦታ ቦታ አይንቀሳቀስም። የእኛና የእነሱ የሚል ቋንቋ እማንተው ከሆነ ከችግር እንወጣለን ማለት አይደለም። እኔ ልማት ትጠይቃላችሁ፣ ይሄን እናቀርባለን፣ ይሄን እናቀርባለን ይላሉ አስተዳዳሪዎቹ። ስለዚህ አንደኛ ቀጠናችሁን ቀበሌያችንን ወረዳችንን፣ ዞናችንን ይመለከተናል የምትሉ ከሆነ ለሰላሙ ሁላችን ልንሰራ ይገባል የሚል አመለካከት አለ። በሰሜን ወሎ ዞን ላስታ ወረዳ ወጣቶች ተደራጅተው መስኖን በመጠቀም ሽንኩርትና ሌሎች ሰብሎችን በማልማት ተጠቃሚ መሆናቸውን ተናግረዋል። አካባቢው ሰላም ቢሆን በወረዳው ወጣቶችን ተጠቃሚ ሊያደርጉ የሚችሉ በርካታ ፀጋዎች ስለመኖራቸውም ወጣቶቹ አስረድተዋል። አበሻንድ ላይ ተጨማሪ ዘገባ አለው። ወጣት ሰፊው መሰለና ወጣት ይደርሳል አሰፋ። በሰሜን ወሎ ዞን በላስታ ወረዳ ሹምሻይ 023 ቀበሌ የስራ ዕድል ተፈጥሮላቸው በመስኖ ሥራ የተሰማሩ ወጣቶች ናቸው። ወጣቶቹ የተፈጠረላቸው የስራ እድል ለላቀ ሥራ እንዳነሳሳቸው ይናገራሉ። ያው አሁን ሁለተኛ ዙሪያችን ነው። በይበልጥ በፊት ያው ትንሽ ትንሽ ነው፣ ግን ወደ ተሻለ ደረጃ ከመጣነ፣ ሁለተኛ ዙሪያችን የምናለማው ሽንኩርት ነው። ያው እገዛው ግብርና ባለሙያ በቃ ከመጀመሪያ ከእርሻ ጀምሮ የሙያ ድጋፍ አድርጎልናል፣ ክትትል አድርጎልናል። ያው ማዳበሪያ፣ ቤንዚል ምናምን፣ ያው የነዳጅ እጥረትም ቢኖር ያለውን ማዳበሪያ፣ ቤንዚል፣ የሞተር አቅርቦት አድርጎልናል። ሰላምና ልማት እኛ ሰላም ነው የምንፈልገው። ሰላም ቢሆን የበለጠ ደስተኞች ተስፈኞች እንሆናለን። ያው እስካሁን ድረስ እዚህ ስራ ባልገባን የራሱ ያው የተለያየ ብዙ ቅድ ልገባ ይችላለሁ፣ ግን ይህን ራሱ ውጤታማ ባልሆንም ጊዜም በዚህ በማሳለፌ ደስተኛ አይምሮ የራሱ በቃ ያው ጥሩ አስተሳሰብ ነው እያሰፉ ለሌላውም ወጣት ማስተላልፈው ሁሉም እንደኛ ሀገራችን ሰላም ሆኖ እንደዚህ ምንሰራ እንደምንሰራ ያድርግልን። ሀገራችን ደግሞ ሰላም ከሆነች እኛም በዚህ የተነሳሰን ያው ጥሩ ደረጃ እንደርሳለን ብለን እናስባለን። የዙሪያ 3ት ቀበሌ የመስኖ ልማት ባለሙያው አብነት ካሳው በዘንድሮ ዓመት በቀበሌዋ ውስጥ ለ35 ወጣቶች የስራ እድል መፈጠሩን አስረድተዋል። በሁለተኛ ዙር መስኖ እቅዳችን 75 ሄክታር ነው የነበረ፣ 76 ሄክታር አካባቢ መከወን ችለናል። በወጣት የስራ እድል ፈጠራ ደግሞ ሰላሳ አካባቢ ነበር፣ ሰላሳ አምስት ወጣቶችን ማስጠቀም ችለናል። ክትትልና ድጋፋችን እንግዲህ እንደ ሙያ እንግዲህ የተለያዩ የመስኖ ተቋማት ና ያሉ ወጣቶቹን ጨምሮ ወደ አምስት የመስኖ ተቋማት አሉን። በፕሮግራም ሁሉንም እንደግፋለን፣ ወጣቶቹንም እንደግፋለን። ያው ቀበሌው ሰፊ የመስኖ ቦታ ሰፊ ፖቴንሻል ያለበት የወረደው ቦታ ነውና እንግዲህ እቅዳችንና ከእቅዳችን በላይ ለማሳካት እየሰራ ያለ ነው። የላስታ ወረዳ ምክትል አስተዳዳሪና ስራና ስልጠና ጽሕፈት ቤት ኃላፊ አቶ አዳነ ካሳ በዘንድሮ አመት ለመፍጠር የታሰበውን የስራ እድል ፈጠራ ሙሉ በሙሉ ማሳካት መቻሉን ገልጸዋል። በወረዳችን በአመቱ አቅደን የነበረው አምስት ሺ አስራ ስድስት ወጣቶችን በስራ እድል ፈጠራ እናሰማራእናሰማራለን ብለን ነው በሁለት መቶ አርባ ሶስት ኢንተርፕራይዝ ተደራጅተው ይሰማራሉ ተብሎ ነው። በእቅዳችን በአመቱ ያመላከት ነው። ከዚህ ውስጥ ወደ ሁለት መቶ ሰባ አንድ ከእቅዳችን በላይ ኢንተርፕራይዝ በመመሰረት የእቅዳችን አምስት መቶ አስራ ስድስት በላይ ወጣቶችን በዚህ አመት የስራ እድል ፈጥረናል። የስራ እድል ከፈጠርንባቸው ዘርፎች መካከል ደግሞ ትልቁና ዋናውን የሚሸከመው መስኖ ነው። በመስኖ ልማት የተደራጁ ወጣቶች ነው በከፍተኛ ሁኔታ የሚሸከመው። በመስኖ ልማት ስንል ቴክኖሎጂን በመጠቀም ጭምር ነው። ይሄ የምታዩት ማሳ ሞተር ፓምፕ በመጠቀም በአራት ኢንተርፕራይዝ በሰላሳ አምስት ወጣቶች እየለማ ያለ መስኖ ልማት ነው። የወጣቶች ጥያቄ የሆነውን የገበያ ትስስር መፍጠር መቻሉን ያነሱት ኃላፊው በቀጣይም ተሞክሮውን ለማስፋት እየተሰራ መሆኑን ተናግረዋል። ምርቱ ከተመረተ በኋላ ገበያው ምን ይሆናል የሚለው ነው ሌላኛው የሚያስጨንቀው ነገር። አሁን ከአራት ካሶኒ በላይ ወይም አራት መቶ አርባ ኩንታል በላይ በአንድ ዙር ብቻ ለገበያ ትስስር ያቀረብንበት ሁኔታ ነው ያለው ወጣቶቹም በከፍተኛ ሁኔታ ምርት ሀርበስት እያደረጉ ነው ያሉት። ከዚህ ልምድ ሰፍቶ ከዚህ አካባቢ ያሉት ወጣቶችና ሌሎች ቀበሌዎች ላይም ያሉ ወጣቶች በሞተር ፓምፕ ልማት መስኖ እያለሙ ነው የሚገኙት። ከስራ እድል ፈጠራ ፕርስፔክቲቭም ከመስኖ ልማትን ከማዘመንም አኳያ በዚህ ዓመት እየተሰራ ያለው ስራ በጣም ከፍተኛ ነው። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎች የተከታተላቸኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።